አይ ብሩኬ እኔ እኮ ግርም የሚለኝ የእንቅልፋም ዘበኛ እኮ ነው ሀይሚ ጣለባት እንደው ቡራዬ እጠብቃለሁ ብለህ ሄደህ ትተኛለህ ዘበኛ እኮ አይተኛም ቀጥ ብሎ ቁጭ ብሎ ነው የሚተኛው ጥሩ ቅጣት ነው የቀጣችሁ አለቃ በደንብ አድርጋ ነው የቀጣች እና ትናንትና እንደ እንደ በሳቅ ነው ፍርርስ ያልኩት አይ ሀይሜ ሳርተሽለታል የምሬ ነው ዘበኛ አይተኛም ቁጭ ብሎ ነው የሚጠብቀው እንጂ እያንኮራፋ ጥበቃ መሆን አይችልም ወይ አንተን የሚጠብቅ ሌላ ዘበኛ ይቀጠር እንጂ። እና ብሩኬ፣ ስራህን ረስተ ነው እንግዲህ። ትናንትና ያንን ቅጣት የተቀጣው ተገቢ የሆነ ቅጣት ነው የተቀጣኸው፣ ድጋሚ እንዳትተኛ ነቅተህ እንድትጠብቅ ነው። እኔ አላምንም፣ እኔ አላምንም። አልጠበኩም፣ አልጠበኩም የምር እንደዚ አይነት ነገር ያለው ብዬ በጭራሽ አልጠበኩም አላሰብኩም። ለማንኛውም ማለት ነው ትናንትና በነ ሀይሚ ቪዲዮ አልሰራውም፣ ግን ደግሞ ስለመሸነው ነው ስራ ይዤ ነበረ እናላችሁ። በጣም ያልጠበኩት ነገር ነው ያየሁት። የምር ያልጠበኩት፣ ያልገመትኩት በጭራሽ እንደዚህ ነገር አልጠበኩም ነበረ። ምንድን ነው ያልጠበቅሽው ነገር ልትሉ ትችላላችሁ። መረጋጋት ያስፈልጋል፣ መረጋጋት ያስፈልጋል። አሁን እኔ ያየሁት እናንተ አላያችሁም፣ ስለዚህ ነግራችኋለሁ። ተረጋጓ ሀይሚም እንግዲህ በስቶሪዋ ቀብ ቀብ እያረገች ነው፣ እየቀፈቀፈችው ነው ብሩኬን። ለማንኛውም ትናንትና ቡራ በጣም ነው ያሳዝነኝ። ወይ ምስኪን፣ ወይ ምስኪን! ግን እኮ ብሩኬ እንደው እንቀል አልፋም፣ የሆነ ዘበኛ እኮ ጥሩ አይደለም። አንተ ዘበኛ ነኝ ብለህ ሄደህ ትተኛለህ። እውነትም እንደው ጥሩ ደግ ነው ያደረገች። በእውነት የዘበኛ እንቅልፋም ወይ! እንደኔ ግን ያሳቃችሁ አደል? ስቃችኋል አላደል? ትናንትና እኔ ስቄያለሁ። የምር በጣም ነው ያሳቀኝ። ዘና ነው ያደረገኝ። እናላችሁ የኔ ውዶች፣ የኔ ማራች፣ የኔ ፍቅሮች፣ እንዲናችሁ ደህና ናችሁ ወይ? ጉድ መኮላተፍ ጀመርሽ ሴትዮ። እና የኔ ውዶች ምልላችሁ ፈልጌ ነው። ሰብስክራይብ አድርጉ ደግሞ አትሳደቡ እንጂ ኦላላ ላላ። እኔ በነገራችን ላይ ስድብ አይሞቀኝ አይበርደኝ፣ እንደ ቀሚስ ልብስ ነው የማረገው። እና መሳደብ ጥሩ አይደለም። ትናንትናውን የዛች ልጅ ፎቶ ለምን ለጠፍሽ ብላችሁ አንቺ ጥንቅናም የምኑን ለካ ቅንብር ነው። እኔስ እኔ እኮ የምቸኩለው ነገር በጣም ነው ዋጋ እያስከፈለኛለን። እንደሚያስቸኩለኝ አላውቅም። ምን አለ ባጣራ፣ ምን አለ ባጣራ። እናንተ ነገራችሁኝ እኮ ቅንብር ነው አሉ አደለ? በፈጣሪ ስም እኔ እውነት ነው ብዬ ብድ ነበር ያልኩ። እንደውም እኮ ማ አላወራውም፣ አላወራውም። ሼም ይዞኝ እናንተ ሰዱኝ ያላችሁ ብዬ እንጂ ወይ እኔ እውነት ነው ብዬ ስንት ነገር እንዳሰብኩ ብታውቁ። እንዴት ብሩክ ሀይሚን እንዴት ይሸውዳታል! ይሄ ልብስ የቅርብ ነው ፎቶ ምናምን የቅርብ ነው ያልኩ ማለት ነው። እርርትክን፣ እርርትክን ነበር ያልኩኝና እናንተ ደግሞ አስረድታችኛል፣ አመሰግናለሁ። ቅንብር እንደዚህ ማቀናበር እኔ እኮ በጣም ይገርመኛል። እንደዚህም ደግሞ ይቀናበራል እንዴ ማርያም! እኔ ያላውቅም ነበር እንደዚህ እንደሚቀናበር። አስተቃቀፋችሁን አይታችሁታል? እጁን ከጇ ደረቷን ከደረቱ ለጥፋ ሳያት፣ እኔ እንደው አትፍረዱብኝ፣ በእውነት ነገር ብናገርና እኔማ እውነት ነው ብዬ ነበረ። ደግሞ ጭራሽ ቅንብር ነው ሳላልኩም እኔ ያሰብኩት ዘመዱ ምናምን ነገር። ለካ ቲክቶክ ለካ ማስተቃቀፍ ማሳሳም ጀምሯል። ፈጣሪ ሆይ

ጭራሽ አልጠብኩም። የምር ምር ወይ ያ ልጅ መጥቶ ሌላ ጸብ ምናምን ነገር ነው እና የትናንትናው ቪዲዮ በጣም ነው ደስ ያለኝ። በቃ ከዚህ በኋላ በዚሁ ታርቃችሁ ማለት ነው። እንደዚህ ዘና ዘና የሚያደርግ ቪዲዮ ነው እንድትሰሩልን የምንፈልገው እንጂ ጭቅጭቅ፣ ንትርክ፣ ንዝንዝ ምናምን አንፈልግም። እና በጣም ነው ደስ ያለኝ፣ ደስ ብሎኛል። ብሩክ ግን አሳዘነኝ፣ አሳዘነኝ በእውነት ውሃ ባናቱ ላይ ስትቸልስበት በቃ በስማ አስባችሁታል። በቃ እናንተ ሰላሜን አገኘ ብላችሁ እንቅልፋችሁን እየቀጫችሁ በላያችሁ ላይ ውሃ ሲደፋ እንዴት እንደሚያስደነግጥ ራሱ ኢማጂን ና። ሀይሚ ግን አንዳንዴ ድፍረተሽ በስማ ደፋር ነሽ በጣም የምር እኔ ፈራ ለወንድ እንደዛ አላደርግም። የሚመታኝ ምናምን ምናምን ነበር ይመስለኛል። እና ብቻ በጣም ደስ ይላል። ብሩኬም እንግዲህ በትግስት ነው ያለፋት ሲቀጥል ደግሞ ሀይሚም ያው እየተበቀለችው ነው ዞሮ ዞሮ፣ ብሩክም አሁንም እንደዚ አይነት ነገር ሊሰራ ይችላል። ብቻ ደስ ብሎኛል። እኔ ይሄ ፍራንካችሁ ምናምን ነበር የናፈቀን ማርያምን። ይሄ እኔ ማለት ነው በጣም ደስ የሚለኝ የሚያዝናናኝ ምናምን ይሄ ፍራንክ ምናምን ነው። እነሱ እንደው ብዙም ቪው ስለማይኖረው ነው እንጂ የማይሰሩት በቃ ፍራንክ ምናምን እንደዚህ ሲሰራሩ በጣም ነው ደስ የሚለው አሁን የትናንት ነው፣ በስማ እንዴት ፈታ ዘና እንዳደረግኝ የምርኔ ነው። እና ደግሞ ሀይሚ በጣም ደስ ብሏታል። ብሩክ እዛ ስለሆነ ይመስለኛል፣ ብቻ እንደሚፈልጋት እንደሚወዳት እያሰበችውን አላቅም። በአንድ ቀን ፊቷ ፍክት ነው ያለው፣ በቃ በጣም ደስተኛ ሆና ምናምን ነው። ትናንት ቪዲዮን እያያቸው አፍስሰ ነው የነበረውና እንግዲህ አንድ ቤት አደሩ ምናምን ማለት በቃ ሰላም ናቸው ማለት ነው፣ እየተጣሉ አይደለም ዞሮ ዞሮ አሁን ላይ አንድ የሚሆኑበት ነገር በጣም ቅርብ ነው። ነገርኳችሁ እኮ ተዉ ተዉ አትጣሉ፣ ሀይሚን አትሳደቡ፣ ብሩክንም አትሳደቡ። እነዚህ ልጆች አብረው ሲሆኑ በኋላ ማንኛው ጋር ልትሆኑ ነው እያልኳችሁ ነበረ። እና አሁንም ቢሆን ማለት ነው እነሱ ላይ ለያዩ የምትሳደቡ በሆነ ትርፍ ቃል ብሩክንም ቢሆን ሀይሚንም ቢሆን የምትሰድቧት የምትዘቀዝቋት ከብሩክ ላትወጣ የእሱ ናት። መጨረሻ ከእሱ ጋር ነው የምትሆነው። እና እናንተ በቃ አፋችሁን አትርፋችሁ አሽቃብጣችሁ ምናምን እንደምትቀሩት ገባችሁ? አስባችሁታ ለወንድ ስታሽቃብጡ። በስማ ውይ ቅሌታችሁ ግን፣ ውይ ቅሌታችሁ፣ ውይ ቅሌታችሁ ሀይሚን እየሰደባችሁ ለብሩክ ምናምን ስታሽቃብጡ ማለት ነው። በቃ የሌላ ነገር ነው የሚመስልባቸው። የምር ፌር የሆነ ነገር አውሩ። በቃ የሆነ የምትወዱት የምታፈቅዱት ምናምን ይመስልባቸዋል። ነው ነገር እኮ ተወዱታላችሁ፣ መውደድ ተወዱታላችሁ፣ ግን አታገኙትም። በጣም የሚያሳዝነው ነገር እኮ ይሄ ነው። በቃ የሀይሚ መሆኑ ብቻ ነው የሚያሳዝነኝ እኔ ማለት ነው። ሶፍት ምናምን ባቀብላችሁ ይሻላ የነበረ። ትናንትና በተለይ አብረው ምናምን እዛ ቤት ውስጥ ቪዲዮ ሲሰሩ፣ ወይኔ ጨጓራችሁ ላጥ ነው ያለው። እና ደግሞ ሌላ ነገርም ስትሉ ነበር ምን እንዳሉ አውቃላችሁ ለምን ብቻዬን እተኛለው ብላ ነው ውሃ የደፋችበት። አብረኝ ማትተኛ ብላ ነው ምናምን እያሉ ነበር አሮጊቶቹ ማለት ነው። በግድ አብረኝ ተኛ ነው እንዴ ምናምን እያላችሁ ነበረ። ሲጀመር እኮ ማለት ነው እንደዛ ብትፈልግ አራተወኝ በእናታችሁ፣ ብዙ ነገር አታስሩኝ። እና ያው እንግዲህ ምንም ማድረግ አይቻልም። አብሮ ሊሆኑ ነው፣ ሊታረቁ ነው፣ ሰላም ሊሆን ነው። ያኔ በቃ አሽቃብጣችሁ አሽቃብጣችሁ ነው የምትቀሩ ማለት ነው። ያሳዝናል፣ ያሳዝናል በጣም ዞሮ ዞሮ ማለት ነው። ትናንት ፋታን ያረጋችሁኝ፣ ዘናን ያረጋችሁኝ በጣም ነው ደስ ያለኝ። ደግሞ እንደዚህ አንድ ላይ አንድ ቤት ስትመጡ ምናምናምንና ደስ ብሎኛል። ሀይሚዬም እንደዚህ ፈገግ ብለሽ ሳቅ ብለሽ ምናምን መምጣተሽ በጣም ደስ ብሎኛል። ምክንያቱም በቃ ብሩክ እሱ እዛ ጋር ሲሆን ደስተኛ ሆናለች። የምሬ ነው ደስ ብሏታል። ሀይሚንና ብሩክ ደግሞ ዘበኛ ሆነ ታኝታ ይሆናል። እንዲ አይሆንም እኮ ሁለቱም በአንድ አይሆንም ወይም ወይን ቅልፍን ትተው እሷን ነው ምን ልጠብቅ የመጣና መተኛት የለብም። ጥሩ ቅጣት ነው የቀጣችው። እና እንደዚህ ፍራንክ እየሰራችሁ ምናም ምናም ብትቀጥሉ በጣም ነው ደስ የሚለኝ እየምረነ ደስ ይለኛል። እና ግን አብሮ መኖሩ ምናምን ጥሩ ላይሆን ይችላል፣ አንድ ቤት መኖር መሰለቻችን ስለሚያመጣ። ግን ለጊዜው እዛ ጋ ብትሆንም ችግር አያመጣም ብዬ አስባለሁ። ለአንድ ቀን ለው ለቀን የሚያድር ሁሉ አልመሰለኝም ነበር በቀደም እንደዛ ሲጣሉ ምናምን ሲጨቃጨቁ እንደውም ተናዶ ወዶ ሜር ነበር የመሰለኝና ሀይሚዬ እንግዲህ ብሩክን ውሃ ደፍታ ቀስቅሳ፣ እሱ መኝታ ቤት ሄዶ ቆልፎ እሷን እዛው እደፋችው ውሃ ላይ እንግዲህ በብርድ ሲያስ በገብጋት ሊያድር ነበር ማለት ነው። እንግዲህ ፓርቲቱ ወይ ይኖረዋል ወይ ደግሞ ሌላ ፍራንክ ይሰራሉ ብዬ አስባለው። ዞሮ ዞሮ በጣም ደስ የሚል የሚያዝናና እንደዚህ ጭራሽ ነው ያልጠበቅኩት። ወይ ጭቅጭቅ ንትርክ፣ ምናምን በቃ እንደዚ አይነት ነገሮችን ነበረ እኔ የጠበቁትና እንግዲህ በራሳቸው ጊዜ ነገሮች ሊያስታርቋቸው ይችላሉ ብዬ አስባለሁ። እንግዲህ ሰላም ይፈጥራሉ ብዬ ነው ማስበው። ያማላያ እነሱ መታረቃቸው ስለማይቀር አብረን ካልተኛ ብላ ነው አብሮ አሰላልተኛ ነው፣ ውሃ የደፋችበት ምናምን ምናምን ምናምንም። በቃ ውይ ተስፋ የማይቆርጥ ፍጡር እኮ ማለት አበሻ ነው። የምሬ ነው። በተለይ እኛ የማዳም ቁመሞችማ በስማ ወይ ሞኝነታችን። እኔ እኮ ሰው ላይ ያለ ነገር እንዴት እንደሚትወዱን ይገርመኛል። እኔ የምሬ ነው። በቃ የሰው የሆነ ነገር መመኘት በጣም ያስጠላኝ። እንኳን የሰው የሆነ ነገር ሰው ያደረገው ማድረግ ራሱ ይደብረኛል። እና እንደው አሁን አረ ማርያም፣ እንደ አንዳንድ ሰው ግን ግርም ነው የሚለ ይበቃ ይሁን። ለማንኛውም እና ሀይሚሻ ደስ ብሎ ስላየሽ በጣም በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ጨዋታችሁ ያምራል፣ ቀጥሉበት። ሌላም ሌላም እንደች እንዴች አይነት ጨዋታ ብታመጡልን በጣም ነው ደስ የሚለን። የመሬ ነው። አትጣሉ፣ አትጨቃጨቁ።